አረግ ድራማ ላይ በክፍል አራት ያፌት እየከሰረ ነው። ከሚሊዮን ብር በላይ ከስሯል። ያፌት እንደዚህ እንዲከስር ያደረገው ሰው ማን ይመስላቸዋል? ኤፍራታ ስራዋን ጀምራ ነው ወይስ ደግሞ ናታን ድርጅቱ ጋነኝ እያለ የሄደ የሚውለው ያፌትን እያካሰረ ነው ወይስ ዳግም ወይስ ደግሞ የራሱ እዛው የሚሰሩ ሰራተኛዎቹ ይሆኑ ያከሰሩት? አንደኛዋ ሉሊትናት እንዲከስር ያደረገችው እያለ ነበር አለቃው። ሶ ሉሊትን የሆነ ነገር አደርጋታለው እያለ ነበረ። ትታገትም እያላት ነበር። ሶ ሉሊትን ምን ሊያደርጋት ይችላል? እንዴትስ ሊሆን ይችላል? ገንዘቡን እንዴት ነው ማስመለስ የሚችለው? ወይስ ደግሞ ያፌት ከዚህ በላይ ሊከስር ይችላል ማለት ነው። ከዛ ሌላ ግን፣ ሌላ ከባድ ችግር ያፌት ላይ ተከስቶበታል። ከታገቱ ሴቶች መካከል እንደዚህ ያሰቃይኝንና ና መከራይን ያበላኝን ሰው ማየት አለብኝ ከመሄዴ በፊት ብላ እንግዲህ በላይ በጣራወታ ወታ ያፌት እንደሆነ አይተዋል ትገኘዋለች ማለት ነው። እንደዚህ በመታየቱ ያፌት ደግሞ መሬት ተከፍታ ብትውጠው መውደዱ። ምክንያቱም እች ልጅ ለፖሊስ አመልክታ ልታዚዘው ስለምትችል ማለት ነው። እስከ ዛሬ ድረስ ማንነቱን ደብቆ ነበረ። እንግዲህ ሁሉንም ሴቶች ሲያሰቃያቸው ነበረ። ይሄ ነገር ደግሞ ሄዋን እዛ ፖሊስ ናት፣ ነገር ግን ታግታ ከታጋቾቹ ጋር መረጃ ለመሰብሰብ ገብታለች። ይህ ነገር ለህዋን በጣም ጥሩ ፍንጭ ነው። ልጅቷ አለቃዋን ለማየት ወደ ጣራ ስትወጣ፣ ታይ፣ ከተያዝሽ ግን ሕይወትሽ ያልፋል፣ ያልቅልሻል፣ የማትወጪው እዳ ውስጥ ነው የምትገቢው እያሏት ነበር። ነገር ግን አይቸው የፈለገው ነገር ይምጣ፣ ከዚህ የባሰ ነገር ምንም ሊያገኘ ስለማይችል ብላ እንግዲህ እንዳሰበች ወጥታ አይታቸዋለች ማለት ነው። ያፊትም አይቷታል፣ እነሱ እንደፈሩት ማለት ነው። እንግዲህ እነዛ ሴቶች ላይ ሌላ ማእት ሊወርድ ባቸው ይችላል። ያፊት የከሰረውን አምስት ሚሊዮን ብር እንግዲህ በነሱ ሊያጣጣና ሊያወጣ ነበር ያሰበው ነገር፣ ግን እጅ ጣራ ላይ የወጣችው ልጅ ምናልባት ያሰበውን ገንዘብ እንዳይሰሩ ሊያደርግ ይችላል። የማይመጡት የማይገረፉት፣ ሌላ ነገር የማይደረጉት፣ የዛሬን ስሩና ነገ እንደፈለግን እናደርጋቸዋለን፣ ምክንያቱም ስለከሰረን የከሰርነውን ብር መመለስ ስላለብን እያለ ነበር። በሌላ በኩል የቤዛና የናታን ጓደኞች እንግዲህ የናታንም ሴት ጓደኛ የቤዛ ከዛም ወንድ ጓደኛ መኪና ላይ ሆኖ የገጫት ወንድ እንግዲህ ወደ ቤቷ ጎራ ብሎ ቤቷን ጎብኝቶ እንደሚወዳት እንደተመቸቹ ቀጣይም በተደጋጋሚ እንደሚገኝ እንደሚገናኙ ነግሯት ነበር። የሸኘችው ሶ ይሄ ሰው ከበፊት ጀምሮ ያፈቅራታል፣ ይወዳታል። ቤቱ በሙሉ የሷ ፎቶ ነበረ። እንዴት ለምን የሚለውን ነገር እንግዲህ በቀጣይ ክፍል የምናየው ይሆናል። ነገር ግን ናታንም ቢሆን ከታገተችበት ያስወጣት ልጅ ከዛ በኋላ ስጦታዬ ስጦታዬ እየተባባሉ የሚጠራሩት የቁልምጫ ስም ተወጣተው የሚጠራሩት እህትና ወንድም ናቸው የቤዛና የናታን ጓደኞች ማለት ነው። ይህን ነገር እንግዲህ የሆነ ቀን እንተዋወቅ ብለው ሲገናኙ እህትና ወንድሞቹ ሲመጡ ምን ሊሉ ይችላሉ? ቤዛና ናታን መገጣጠም ወይስ ደግሞ ቤዛና ናታን እርስ በርሳቸው የሚጠራጠሩ ይመስላችኋል? ናታን ደግሞ እንግዲህ ቤዛ አጠገብ ቁጭ ብሎ እያወራ ነበረ። ቤዛን ለመገመት ነው እንዴ አሁንም ተወደኛለች ታፈቅረኛለች የሚለውን ነገር ለማየት ይሆን ስለ ኤፍራታ የሆነ ፍንጭ ለመስማትም ቢሆን ብቻ ቤዛ ጠገብ ሄዶ ከልጅቷ ጋር በደንብ እያወራ ነበር ይሄ ነገር ቤዛን ቢያስደነግጣትም ኤፍራታ ግን ለሱ ብላ አሁንም ቢሆን ወሰዋት እየከፈለችለትና ዋጋ እየከፈለችለት እንደሆነ እየነገረችው ነበር ነገር ግን የሰማሽው አዲስ ነገር አለ ወይ የሰማሽው አዲስ ነገር ከሌለ ምንም የተቀየረ ነገር የለም እሷ ወድጄና ፈቅ እጄ ነው ያገቡት እያለችኝ እኔ እንዴት ነው ለእኔ መስዋዕት እየከፈለች ልኝ ነው ብዬ ላስብ የምችለውና ራሴን ልሸውድ የምችለው በዚህ ልክ እንዴት ነው የምታስብኝ እያላት ነበር፣ ቤዛን ማለት ነው። እናታንሶ ናታን ሌላ ሰው ጋር ግንኙነት እንደጀመረ ጽዮን እስካሁን ድረስ አታውቅም ምክንያቱም ኤፍራታ ጋር ያለውን ጉዳይ ጽዮን ብቻ ናት የምታውቀው ምናልባት ጽዮን ብታውቅ ኖሮ ከዚች ልጅ ጋር ያለውን ግንኙነት እንዲያቆም ስለምትፈልግ እውነታውን ምናልባት ልትነግረው ትችላለች በእርግጥ እውነታውን ከሰማ ናታን ነገሮችን ሊያበላሽባቸው ይችላል ማለት ነው ካሁን በፊትም ነገሮች እስካሁን ድረስ ይስተካከሉ ነበረ ጽዮን መሬት ላይ ወድቃ ባትረሳ ኖሮ ኤፍራታን የሚያግዛት ሰው ባታጣ ኖሮ ይሄ ሁሉ ችግር አይፈጠርም ነበር ማለት ነው። እንግዲህ ናታንና አዲሷ ልጅ ምን አይነት ግንኙነት የሚጀምሩ ይመስላችኋል? እናትየው ግን በጣም ስለተጠራጠረች ናታንን ልታገኘው እየፈለገች ነበረ። ከልጇ ጋር ከመገናኘቱ በፊት ናታንን ማግኘት እንደምትፈልግ ለሰው እየተናገረች ነበር። ሶ ናታንና የልጅቷና ሲገናኙ ምን አይነት ኮንቨርዜሽን ያደርጋሉ ወይስ ደግሞ ከአሁን በፊት የሚተዋወቁ ሰዎችም ሊሆኑ ይችላሉ ማለት ነው። እንግዲህ በቀጣይ ብዙ ነገሮች የሚፈጠሩ ይሆናሉ። ጽዮንና ቢኒያም አሁንም ቢሆን ሰጣገባ ውስጥና ክርክር ውስጥ ናቸው። መግባባት አልቻሉም። ጽዮን በተለይ እውነታውን ለቢኒያም አለመንገሯ እውነታውን ብታቅም ዳግም ቢነግራትም ነገር ግን ቢኒያምን እያወቀች መጉዳትና ማስመሰሏን ታይዘዋለች ማለት ነው። ፍቅረኛ ሊያዛቸውን የኔ ፍቅር እያለች እያወራች ቢኒያምን የበለጠ እንዲቃጠልና እንድናደድ እያደረገችው ነው ማለት ነው። ዳግም ከዛ ችግር እጁን ሊያወጣ ያሰበ ይመስላል። መጀመሪያ ዳግም ጓደኛ ይህን ነገር ጽዮንን ካላገናኘኝ አንተ ወንድሜን እንደወጋኸው ያፌትን የወጋኸው አንተ እንደሆንክ እናገራለሁ እያለው ነበረ። ነገር ግን ይሄን ነገር እንዴት ማስቆም እንዳለባቸው ከጽዮን ጋር ከተነጋገሩ በኋላ የድምጽ ሪከርድ ይዞበታል። ከዚህ በኋላ የዳግም ጓደኛ በድጋሚ ጽዮንን ሊያገኛት አይችልም። ይልቁን ጽዮን እውነታውን ነግራ ከቢኒያም ጋር ብትቀጥል የተሻለ ነገር ይመጣል ብዬ አስባለው። በዛ በኩል ኤፍራት አሁንም ያፌት ቤት መቀጠሏን ታይዘዋለች። እዛ መሆኗ ኮንፈርት ባይሰጣትም ያሰበችው ና ያለመችው ነገር እንደፈለገች ባይሄድላትም ነገር ግን እዛ መርጣ ነበረ። እንግዲህ ሉሊትን አጣሪልኝ እያለቻት ቤዛን እስኪ ዛሬ ተቸገሪልኝ፣ እንደ እህት ሁኝልኝ፣ ከሉሊት ጋር ጓደኛ ሁኝና የሚፈጠሩትንና ሉሊት የምታደርገውን ነገር በጥልቀት አያን እየሰማሽ ንገርኝ እያለቻት ነበር በዚሁ አጋጣሚ ነበረው ሉሊት እንግዲህ አለቃዋ እያሳደዳት እንደሆነ ቤት ውስጥ እንዳለች ለማንም እንዳትናገር ለቤዛ አስጠንቅቃት ወደ መኝታ ክፍሏ የሄደችው ይህንንም እንግዲህ ኤፍራታ ሰምታ ላይ ሰው ኤፍራታ ነገሮች እንዲበላሹ ያደረገች ይመስለኛል የያፌት እቃ እንዲወሰድ ና የያፌት እንደዚህ እንዲከስር ያደረገችው ኤፍራታ ናት በማን በሉሊት አማካኝነት ሉሊትም እንድትጎዳ ስለምትፈልግ ሉሊትን አሁን ላይ በፊት ያን ሁሉ ያደረገችባትን ነገር ሁሉ የረሳችላት መስሏታል። ነገር ግን ኤፍራታ ውስጥ ለውስጥ ስራዋን እየሰራች ይመስለኛል። ድርጅቱ ጋር እስካሁን ኤፍራታ አልሄደችም። እንድትሄድ ብጠይቀውም ያፌት ግን ሊወስዳት አልቻለም። አሁንም ቢሆን ቤት ውስጥ ናት ያለችው ማለት ነው። ያፌት እንግዲህ ይህን ሁሉ ገንዘብ ሲከስር ምን ይሆን ይሆን? ከዚህም በላይ ምናልባት ሊከስር ይችላል። የኤፍራታ እጅ ካለበት ያፌት ደግሞ ገንዘብ ከሌለው ያሰባቸው ቅዶችና ፕላኖች ሁሉ ይበለሻሹበታል ማለት ነው ከዚህ ከዛ በኋላ ኤፍራታን ነጻ የመውጣት እድሏ በጣም ከፍተኛ ነው። ምናልባት ኤፍራታን አሽጣ ብሩን ወስዳበትም ሊሆን ይችላል። የነናታን ቤትንም ልታስመልስላቸው ትችላለች ማለት ነው። እንግዲህ በቀጣይ ክፍል ብዙ ነገሮች ይፈጠራሉ። ገነትና ኤፍራታ እስካሁን ድረስ ምንም አይነት የተገናኙት ነገር የለም። ገነት ግን ኤፍራታን ለማግኘት ስለምትፈልግ መንገድ ላይ የጉሊ ስራ ጀምራ ኤፍራታን መጠባበቁን ታይዘዋለች። እንግዲህ ኤፍራታ ምናልባት እናቷ ዛጋ ስራ እየሰራች ስታገኛት ምን አይነት ስሜት ይሰማታል? በኮሜንት መልሱን አስቀምጡልኝ። ባይ ባይ።